እንትናለሽናትንሽ ድምጽሽ ምትላል እማ ሄድፎንሽን ብታወልቂ ጥርት ብሎ ይሰማናል። በጣም ነው የምወድሽ፣ በጣም የማደንቅሽ ሁሉም የሚለው ነው። ግን አንዳንዱ ሰው ህይወት ውስጥ ትልቅ አሻራ እየቶች እየሄልሽ ያለሽ ልጅ ነሽ እና በጣም የማደንቅሽ በውነት በጣም አመሰግናለሁ ከጣሪያ አክብር እኔ እንግዲህ ያው የፍቅር ታሪክ አውራድሻለሁ፣ ያው ለሚሰሙት ተገበበችሽም ማለት ነው። ትንሽ ግን ድምጽሽ አይሰማም ማሬ። ትንሽ ድምጽሽን ከፍ ማረከጫች ጥሩ ነው። አሁንስ ሄድፎኑ ልታወልጧች። ሄድፎን አላረኩም። ድንገት ድምጽ ሆን ሆነ፣ ጠቅጠቅ የሚለው የሄድፎን ሲደረግ የሚወጣ ድምጽ አላል። እንደዛ አይነት ድምጽ ይሰማል። አሁንስ አሁን መታደም እሺ፣ እኔና ባለቤት የተዋወቅ ነው በፌስቡክ ነው፣ ልክ እንዳንቺ እና እንደ ባለቤትሽ ማለት ነው። እና ለብዙ ጊዜ ማለት አድ ተደራርገን አናወራም፣ ምንም አይነት እንትን አልነበረንም። እና አንድ ጊዜ የባል ጊዜ ነው መጥቶ በሜሴንጀር ሰላም አለኝ። ያው የፌስቡክ ጓደኛ የሆኑ ለብራችም ጊዜ አናወራም ነበር። ከዛ እሱ የሚኖረው ከኢትዮጵያ ውጭ ነው፣ እኔ የምኖረው ባህሬን ነበር። ከዛ ማውራት ጀመርን፣ መግባባት ጀመርን። ያው በጣም እፈራ ነበር እኔ ያው ከዛ ሁሉ ነገር ወደ ፍቅር ተቀየረ። ማለት ባልጠበቅኩት ሁኔታ በቃል እኔ ማለት የምወደው ሰው ሆነ አገኘሁት፣ እና ወደ ትዳር ሄድን ነው ማለት ነው። እሱ የሚኖረው ካናዳ ነበር፣ እኔ የምኖረው ባህሬን ነበር። ይሰማሉ ጊዜ አቡነ ባህሬን ነበረ የምኖረው እኔ፣ እሱ ካናዳ ነበር የሚኖረው ከዛ ቢያንስ ለረጅም ጊዜ በስልክ እናወራ ነበር። በደንብ የተግባባ ነው በስልክ ነው በቪዲዮ እየተያየን እንደዛ ነበር። ረጅም ጊዜ በርቀት ፍቅር ማለት ነው። ከዛ በአካል ለመገናኘት እና ለመጋባት ወሰንን እና እኔም ወደ ኢትዮጵያ ሙባረብ እሱም ወደ ኢትዮጵያ መጣ። ከዛ ለመጋባት ነው የወሰን ነው እንደውም ከባህሬን ቀለበት ገዝቼ ብር ልኮልኝ እንደዚህ አይነት ነገሮችን አድርገን ገባን፣ በስራት ሽማግሌ ሌላ የተሰፋ ከዛ ወደ ትዳር ማለት እሱ ያው እዛ ነዋሪ ስለሆነ ተመልሶ ወደ ዛ ሀገር ስለሚመለስ እኔ ደግሞ ኢትዮጵያ ሆኜ እንደጠብቀውና ፕሮሰስ አድርጎልኝ ወደዛ እንዲሄድ ማለት ነው የተስማማ ነው እና በእንደዚህ አይነት ሁኔታ ያው ተስማምተን ጋብቻ ብቻ ተፈጸመ፣ ማለት ነው ኢትዮጵያ ለሀገብ ተጋባን። ከዛ እሱ ተመልሶ ወደ ስራው ሄደ፣ ወደ ካናዳ ማለት ነው እና እኔም እናቴ ጋ ነው የተቀመጥኩት። ብዙ ጊዜ ማለት ያው ብዙ ጊዜ ቢያንስ ለስንት ጊዜ ነው በቪዲዮ ነው። አመት ይሆናል ፕሮሰሱን እያካሄደ እሱ አመት ጠበቅኩት ማለት ነው ኢትዮጵያ ጠበቃ ዛ ስጡ ያለውን ነገር በሙሉ እያካሄደ እኔ ኢትዮጵያ ጠበቅኩት። ግን በመሀል የፕሮሰሱን ጉዳይ እያካሄደልኝ እኔ ኢትዮጵያ እየተከታተልኩን እያለ በመሀል ኮቪድ ገባ እና ኮቪድ ገባ ከዛ ወደ ኢትዮጵያ ማለት ረጅም ጊዜ ስለሆነ ከአመት በላይ ነው የጠበቁት፣ በስልክ ብቻ እያወራን ማለት ነው። ከዛ አሁን ብዙ ጊዜ ውጭ የሚኖሩት ሰዎች ብዙ ነገር ያቅዳሉ በህይወታቸው ማለት ነገር ለመኖር ይዘው ይቅርታ ውስጥ እየፈራ ስለማውራ ነው። አብዬ ይቅርታ ሽ በጣም ምናልሽ ድምፅሽ በጣም አይሰማም። ስምጥ ያለ ነው ትንሽ ብትይ ጮክ ብትይልን የሰራ ስለማውራ ነው። ሲኒ እና ስክሪንሽን ለምን አትገለብጩም? ኮመንት አትይ ሐሳብሽን ኮመንት እየሰረቀ ከሆነ ስክሪኑን ገለብጠሽ ብቻሽን እንደምታወይ ኮመንት አላየውም። ኖ እኔ እውነተኛ ፈርኪን ስለሆነ ማውራ ምንም ችግር የለውም። ኦኬ ፈለጉ ቢጽፉ ችግር የለውምሽ። ሀኒ ሚዩት አድርጊ ውዴ። እኔ ሚዩት ሳረጊሽን ቢያለኝ ኔትወርክሽ ነው መሰለኝ። ሀኒ ፋሽን ከዛ ፕሮሰስ እያደረግን እንደዛ፣ እኔ የጠበኩት እና ረጅም ጊዜ የወሰደብን ማለት በቀላሉ እንደዚህ አሁን አንዳንዶቹ ይሸወዳሉ፣ የካናዳ ፕሮሰስ፣ አሜሪካ ፕሮሰስ እያሉ ብዙዎቹ እንትን ይላሉ እና እኔ በራሴ ስላየሁት ለትዳር ለእውነተኛ ትዳር እንኳን ብለሽ ስታደርጊ በጣም ረጅም ጊዜ ይፈጫል። በቀላሉ ወደዛ ሀገር አይወጣም እና ያህንን ጊዜያቶችን ቁጭ ብዬ ማለት ጠበኩት ከዛ ስለቆየብን ወረቀቱ በቃ ስላልቻለ እሱም መጣ ወደ ኢትዮጵያ ማለት ነው። ከዛ ቢያንስ እዛ ሀገር ካናዳ ሀገር ላይ በስራው ምክንያት በምንም ኮቪድ በጣም ይጠነቅቅ እና ይመረመር ነበር። የሚገርምሽ ነገር ማለት ነው ካናዳ ሳይዘው ግን፣ ኢትዮጵያ ሲገባ ኢትዮጵያ ያዘው ኮቪድ እሱ ማለት ነው ኢትዮጵያ ከዛ ማለት እኔም አብሬ እሱም ምን ነበር የተያዝነው፣ ግን እሱ በጣም ማለት መቋቋም አቃተው እና ብዙ ሳንኖር ማለት ያው ምን ምንም አልኖርንም። በቃ ተጋብተን ሁለት አንድ ወር ከምናምን ነው አብረን የነበርነው ኢትዮጵያ ላይ። ከዛ እሱ ሄደ። ከዛ አመት ከምናምኑን በስልክ በቪዲዮ በጣም ማለት ዋይፋይ ስላለ ቤት ውስጥ ጠዋት ማታም ያልሆን ስቴፕ ስራ ሲሆን ቤት ሲመጣ ሁሉን ነገር ሀያ አራት ሰዓት ኦንላይን ነው የምናወራው የነበረው ማለት ነው። ምንም አልኖርንም። ሰው በህይወቱ ብዙ ነገር እሚያቅዳል። ሄዶ ሱፐርማርኬት ለወጥ ቤት የሚሆኑ እቃዎች ይገዛል። ይህን ስትመጪ እያለኝ ብዙ ነገር እናቀዳለን እዛ ሄጅ ልጅ እንደምንወልድ በጣም ብዙ ነገር ማለት ነው። እና ፕሮሰሱ ስለቆየ መጣ ሊያኝ ወደ ኢትዮጵያ ማለት ነው። ሲመጣ ያው ኮቪድ የያዘው ኢትዮጵያ በቃ መቋቋም አቃተው። የግል ሆስፒታል ነበረ የገባው። በጣም ብዙ ብር በጣም ብዙ ብር ነው የወጣው ለማዳን ማለት ነው። በዛን ጊዜ በቃ እኔ መፈጠሪን ነው የጠላሁት። እዛማ የማየው የነበረው ነገር በጣም ትልልቅ ሰዎች፣ ፕሮፌሰሮች፣ ዶክተሮች ብዙ ሰው ማለት ነው በቃ ግል ስለነበረ በጣም ብዙ ብር እያወጡ ኦክስጅን ለመግዛት የሚወጣው ሰው ካርታውን እያስያዘ በጣም ብዙ ነገር ነው ያየሁት በህይወቴ። በቃ እኔ ባህሬን አምስት አመት አንድ ቤት ተቀምጬ የሄድኩትና እንዲዚህ ወጥቼ ብዙ ነገሮች ያየው ሰው አልነበርኩም። እና በዛን ጊዜ ወጥቼ በኮቪዱ ጊዜ የነበረውን ነገር ሳይ በቃ ህይወት ምን አሁን የምንስባት አየር በዛን ሞመንት ውስጥ በቃ ከንቶች እንደሆነ ምንም በቃ ምንም ገንዘብ ምንም በቃ ሊያድነን እንደማይችል ያየ እና እሱን ለማዳን ፋሚሊም እህቶቹም ሁሉም ተረባርበዋል፣ ግን እግዚአብሔር አላለምና በሀያ አንድ ቀን ምናምን በቃ ይስ ውስጥም ገባ፣ ብዙ ደረጃ ደረሰና በቃ አረፈሱ። ማለት ጠዋት እኔ ከአዲስ አበባ የነሳች ትንሽ ኮቪድ ወጣት ይገናል እንዴ ኮቪድ ሽማግሌዎቹን በድሜ ገቻ ሞቱ። በጣም ከባድ ት ያኔ ኮቪድ ጊዜ በጣም ከባድ ነው፣ ሰው በጣም የረከሰበት። እኔ የሆስፒታሉ ዋናው ማናጀር ጋ እየገባው እግሩ ላይ እየወደቁ ገብቼ ካላየሁት እያልኩኝ እያለበሱኝ እንደሱ ልብሱን እየገባው በቃ በጣም እያስቸገርኳቸው ነበረ፣ የማየው የነበረው ማለት ነው። እና አይቆጨኝም ያንን በማድረግ አያስገቡሽ አያስደርሱሽ በጣም ሰው ረክሶባቸው በጣም ብርን ያስበለጡበት ጊዜ ነበረ። ያኔ ነርሶቹ ራሱ በቀን ብዙ ብር ነበር የሚከፈላቸው። እና ሰው ያለውን ሀብቱን ሁሉን ነገሩን በቃ እንትን ብሎ ነፍስ ለማዳን ያኔ በጣም ከባድ ነው። ያን ያለፈበት ሰው እንግዲህ ያውቀዋል። ያን ታይም የኮቪዱ ጊዜ እና በቃ ምንም ምኑንም ሳላውቅ በዛን ቅስፈት ህይወት በቃ ተበላሸ። ስንት ነገር የምናስበው ፍቅር አለ እቅድሽ አለ ብዙ ነገር አለ። እና በዛች መንት ኮቪድ ህይወቴ ነው በላሸው ማለት ነው። ከባድ ነው። እና አሁን እስካሁን ስቲል ስልኬ ላይ ብዙ ቪዲዮዎች አሉ የሱ ፎቶዎች አሉ ማጥፋት አልችልም። ግን ቆየ፣ አሁን ኮቪድ ከመጣ ስንት ጊዜ ሆነ፣ ቆየ። ግን አልችልም። አዎ ግን አለ አሁን ቪዲዮዎቹ አሉ ስልኬ ላይ ፎቶዎቹ ብዙ ነገሩ አሉ። እና ልረሰውም ውስጤ አይችልም፣ በቃ ማለት ከባድ ነው። በስርዓት ልቤን ሰጥቼ ያዳመጥኩት ሰው ነው። እሱም በእኔ በጣም ደስተኛ ሆኖ ብዙ ነገሮችን እያቀደ ለመኖር አስበን ነበር። እና በጣም እንጃውን ከእኔ ታሪክ ምን እንደሚማር ሰው አላውቅም። ግን በዛን እሱ ካረፈ በኋላ እኔ በጣም ተሰበርኩ ወረድኩ። በጣም የሚገርምሽ ከቤት ራሴን በእርግጥ አጠንክሬ ያለው የወንድሜን እህቶች እ ወደ ስምንት እህቶች አሉ። የእነሱን አዘን ማየት ስለማልፈልግ ራሴን በጣም አበረታው ወጥቼ የቀን ስራ የሚሰሩ ሰራተኞች ከቃሊቲ ያሉ አዲስ አበባ ቃሊቲ አካባቢ ማለት ነው፣ ሄጄ እዛ ተቀጠርኩ። ካለውበት ቦታ ርቄ ማለት ትንሽ ወደ ከዱከም ትንሽ እንትን ነበር ምኖርበት በሰርቪስ እየሄድኩ የቀን ስራ ይሰራሉ። እኔ ብር አጥቻ አይደለም ማደሪያ አጥቻ አይደለም ገንዘብ በለውም አጥቻ አይደለም። በዛን ሰዓት ግን የሆነ በቃ የሚለውጠኝ መሰበሬን በደንብ በቃ ስብር ብዬ ከእንደገና በቃ እንትን የሚል ነገር ነው የፈለግኩት እና ሄጄ ቀን ስራ ከሚሰሩት ሰሌን እራሳቸው ሊያርገው ኮንጎ ልብሳቸውን በጣም ይሄ ውርድ ብሎ ባሬላ ከሚሸከሙ ሰዎች ጋር ሄጄ ስራ ገባው ነው ተቀጠ። በእውነት ውስጤን ለወጡልኝ፣ ውስጤን በቃ ለወጡልኝ። እንደዚህም ሆኖ ሰው ይኖራል ለካ ነው እንደዚህም ሆኖ የሚሸከሙት አሸዋ የሚሸከሙት ሲሚንቶ ራሳቸውን ለመለወጥ ማለት ነው። በቃ ህይወት ምንም እንዳልሆነች በዛን በዛን ጊዜ በቃ አወ እና የቤተሰብ ለኔ ያለው ፍራቻ ስለማውቅ በጣም ራሴን ሐዘኔን አላሳያቸውም። በጣም የኔ ጥንካሬ እንደሁም እነሱም በቃ አምላካቸውን አመሰገኑ። ማለት ያው ህይወት ይቀጥላል። የሞተ ያንጠንዴ ተጎዳ የሚባለው እውነት ነው። እና በብዙ ነገር እኔ አስቲል እስካሁን ልረሰው አልችልም። እና ብዙ ነገር በህይወታችን እናቅዳለን፣ ግን ያው አናቅም ነገን ምን እንደሚቀመጥ ነው እና አጥቦ መልሼ ከእንደገና ከኢትዮጵያ ወጣሁ፣ እንደምንም ታግይ ታግዬ እና አሁን ደግሞ ጆርዳን ቁጭዬ እየሰራሁ ነው ያለሁት። እና ህይወት ይቀጥላል። ጆርዳን ሄድሽ? አዎ፣ አሁን ጆርዳን ነው እየኖርኩ ያለሁት። ጥሩ ቤት ገጠመሽ? አዎ፣ እግዚአብሔር ካሰኛው በጣም እሺ። ግን አሁን ብቻሽን ስትሆኚ ደግሞ መዳም ቤት ስትሰሪ ትዝ ታሰቃይሽም፣ አይመጣብሽም? አስሬ ከሱ ጋር ታወሩ የነበረው ታሳልፍ የነበረው ነገር አይረብሽሽም? በደንብ አለ ማለት ስልክ፣ አሁን አንዱ ስልክ ስልኩ ራሱ የራሱ ስልክ ነው። የራሱ ስልክ እኔ ጋ ነው የቀራው። የሱ ስልክ አንቺ ጋ ነው የቀራው? ነው። አላሉኝም፣ አላሉኝም። ማለት እኔ እኔ ነበርኩኝ ሆስፒታልም ሆኖ ያው ብዙ ገንዘብ እኔ እንትን ባልንም በዛን ወቅት እህቶቹ ቢረዱኝም ግን ብዙ መስዋዕት ሆስፒታል ሆኜ በቃ ከሰልኩ ደጅ ቁጭ ብዬ አቢባዬ ማለት ይወጣል። በቃ አንድ ቀን ሌሎቹ አንዳንድ ሰዎች ነው ይወጡ ነበረ። በቃ እኔ ጠብቄ የነበረው በቃ ከዛ በር ወጥተን በቃ እንሄዳለን ብዬ ነበር የምጠብቀው እንጂ እንደዚህ አይነት ነገር ይሞታል በፍጹም በህይወቴም አላስበው ማለት ነው። እና አናቅም፣ ነገ እንደተቀመጠልን ሁላችንም አናቅም። ግን እግዚአብሔር ይመስገን ያው ተመልሼ እየኖርኩ ነው አሁን። እሺ፣ ግን ፕሮሰስ ወደ ካናዳ ሊወስድሽ ጨርሳችኋል ነበር፣ ለምን አልሄድሽበትም? ለምን ምን ይሰራልኛል አቡዬ? ምን ይሰራልኛል? በጣም ብዙ ሰው ማለት በቃ የተገረመው እንደውም አንድ ታዋቂ ጠበቃ አለ ካናዳ። እሱ ራሱ ብዙ ሰው ሊያናግርልኝ የፈለገው። እኔ ከሀገሩ ጉዳይ ምን አለኝ? እሱ በሌለበት ምን እንሰራለሁ? ግን ከሀገር መውጣትሽ ካልቀረ ጆርዳን ከምትሄጂ መሄድሽ ካልቀረ እዛው ኢትዮጵያ ውስጥ ምትቀሪ። ከሀገር መውጣት ቢያስጠላሽ ኦኬ። ግን ባይ ኤኒ ሚንስ አንቺ ከሀገር መውጣትሽ ካልቀረ። ማረ እዳር በገባት ጊዜ አዲስ ካናዳ ሄደሽ የመማር እድል ይኖርሻል የተሻለ ትማሪያ ያለሽ ትሰሪያ በፍሽ ካናት ኮ እያሉ ነው አይቻልም ለምን እሱ ኦልሬዲ በህይወት ካለፈ በምንድን ነው የምትሄጂው እሱ እኮ በሚስት ቪዛ ነበር የሚወስድሽ አግብቶሽ በሚስት ቪዛ ነበር የሚወስድሽ አይቻልም አዎ ግን እዛ ባለው ቪዛ በምን በምን ምክንያት ይወጣል እኔ አላውቅም። ማለት እኔ ፕሮሰሱን እራሱ በቃ አቁም። ቤት አለው መኪና አለው እዛ ብዙ ነገር አለው። እኔ ስለምንም ነገር አልጠየቁም ከዛ በኋላ ለምን እሱ ትቶት ሄዷላ። ሁሉን ነገር ከንቱ እንደሆነ አሳይቶኛል። እና ምንም በቃ ማለት። ግን ኦልሬዲ ጋብቻ ፈጽማችሁ ነበር አይደል? ኢትዮጵያ ውስጥ በመዘጋጃ በመንግስት ተቀራ ነበረ። እንደዛ ከሆነ እኮ ህጋዊ ሚስቱ ስለሆንሽ እንትን መጠየቅ ትችል ነበር አደለ? የእሱ ንብረቶች እዛ ያሉትን ታዲያ ለነገሩ ቤተሰቦች። እኔ በፍጹም አልኩሽ ወደዛ ማለት በዛን ወቅት የነበረው ነገር እንኳን አደለም ገንዘብና ሌላ ነገር ልታስቢ። ከንቱ እንደሆንን ነው በቃ ያሳየኝ፣ ከንቱ እንደሆንን ነው ያየሁት በዛን ወቅት ላይ ማለት እና ተመልሼ ላስብ ይህንም በፍጹም አልችልም አልቻልኩም። ውስጤም አይፈልግም። አሁንም እራሱ ማለት ነው። እና አሁን በጣም የሚያሳዝነኝ ነገር በዛን ወቅት ሁለት ስራ ይሰራ ነበረ እሱ እዛ እያለ፣ አሁንም ስቲል እንደዛ የሚኖሩ ሰዎች አሉ። አዳር ቀን ለእንቅልፋቸው በጣም ትንሽ ሰዓት ማለት ነው ያላቸው። ምንም ሳይኖሩ በቃ ይሞታሉ። በጣም የሚያሳዝነኝ ያ ነው። ኢትዮጵያ መጥቶ ያረፈባት ጊዜ በቃ እንዲህ ቁጭ ብሎ ነው የሚተኛው፣ ታውቂያለሽ? ቁጭ ብሎ ነው የሚተኛው እዛ ሁለት ስራ ስለሚሰራ ምንም። በቃ እንደዛ የሚኖሩ ሰዎች ይኖራሉ አሁንም። እና ህይወት በቃ ያው ይሄ ነው እንግዲህ የኔ ታሪክ። ካራለሽ ይህንን ሁሉ ሀዘን አልፈሽ ተቋቁመሽ ዛሬ ላይ ደርሰሻል። በጣም ጎበዝ ወት ይቀጥላል። ሁላችንም ተራችንን ነው የምንጠብቀው። ሁላችንም ተሰልፈን ስማችን እስኪጠራ እየጠበቅን ነው። አይዞሽ ሌዳሬ ልጅ አልገባሽም እስካሁን ድረስ አራት አመት ሙሉ የትናንትና ፕሮግራምሽ ደግሞ በጣም ነው ያዝናናኝ እውነት ያውቁም ነገር ቢሆንም ግን ደስ ይላል። በጣም ነው ማከብሽ በጣም ባለት እግዚአብሔር ይጠብቅሽ በሁሉ ነገር። አይሶሽ ይቀጥላል። በርቺ መጠን ሊላቀን ነው። በህይወት እስካለን ላይ ለሞተው እንጂ በህይወት እስካለን ሁሌ ምድላለን። ሰላሙ እናመሰግናለን።